አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ሰላም ሰላም ክርስቲያን ወገኖቼ። ዛሬ እንግዲህ በተለየ ቪዲዮ ነው ማለት ነው የመጣሁት። እንግዲህ ዛሬ ፉፉና ፍቅር፣ የፉፉ አዲሷ ባለቤት፣ የፍቅር ደግሞ አዲሱ ባለቤት፣ እንግዲህ ዛሬ አራቱም ተገናኝተን ነበር ማለት ነው። እንግዲህ ደስ የሚል ነገር አሳልፈዋልም አንዳንድ ሰው ግን ማለት ነው፣ ለምንድን ነው እሱ የጣለውን እቃ ሲያነሱበት እንደው ቁጭ ብድግ የሚያደርገው ማለት ነው? እስኪ ፉፉን ተመልከቱ። ቁጭ ብድግ እኮ ስፖርት አልሰራው ማለት ነው ነገሩ። ስፖርት ለጤንነት ጥሩ ነው ፉፉ፣ ማለት ነው እንኳን ቁጭ ብድግ ያልክ ማለት ነው ጥሩ ነው። ኢፍጣር አሰንቡሳ ምናምን ተበልቶ ሾርባ፣ ብዙ አይነት ምግብ ስለበላ ቁጭ ብድጉ ስፖርት፣ እንቅስቃሴዎች ስፖርት ናቸው። ስፖርት ደግሞ ለጤንነት ጥሩ ነው ማለት ነው። ፍቅርዬ እንግዲህ መታለች ማለት ነው። ፋፈሽ ብላ ድምቅ ብላ በሂጃብ መታለች ማለት ነው። እንግዲህ አብሮነት ደስ ይላል ማለት ነው። እንደዚህ ሙስሊም ክርስቲያኑ ተከባብሮ ማየት በጣም ደስ ይላል ማለት ነው። ፉፉ እንግዲህ የፉፉም አዲሱ ባለቤት ፈቲሃ ነው ስሟ ፈቲሃ መታለች ማለት ነው። የፍቅር አዲሱ አዲሱ ድምቀቷ እንግዲህ ድምቅ ብለው ከጎኑ ቁጭ ብላ ነበር ማለት ነው። ፉፉ እንግዲህ እኔ ለፍቅር ያለህን ተናገር ሲባል አልፈልጋትም አለ። በቃ እኔ ፈልጋታለሁ አለው ሲለው ቁጭ ብድግ አደረገው። ምን አስበ ነው እንዲህ? አንተ ካልፈለግካት ምን አሻ? የፈለገችውን ብትመርጥ ህይወቷ የግሏ ነው። እሷ አንድ ሰው ካልፈለገ አልፈልጋትም። ጥያቄ ያቀረበልህ ልጁ ልዩ በስነ ስርዓት ነው ልጁ ጥያቄ ያቀረበል። በነገራችን ላይ እኔ ድራማዎች አንዳንድ ጊዜ ድራማዎች በራሱ ደስ ይላሉ፣ እና የቡታጅራ እየተወረች ድራማ አንዳንዶች ደስ ይለኛል፣ አንዳንዶችን ለዛ የሌላቸው ናቸው እንጂ የእናንተ ለዛ ያለው እና ደስ ይለኛል። ለማንኛውም ቀጥሉበት። ቢሆንም ግን ያው ፎፎ ማለት ነው ምን አስበህ ነው እንዴ? ልጅቷ ቆማ ትቅርልን። በቃ አልፈልግም፣ ምርጫዬ ፈቲያ ናት ብለሃል። ፈቲያን ከመረጥክ ፍቅር እፈለገችበት ጋር ብትሆን ምን ችግር አለው ማለት ነው። እችን ትንስ የእንቡጥ ልጅ እስኪ ተዋት፣ ሩጥ አልጠገበች ልጅ እስኪ ተዋት። ከፈለገችው ሰው ጋር ትሁን ተዋት። እንዴ የመጣው ሰው ሁሉ አስለቅሷት፣ አንተ ደግሞ አዲስ የመጣኸው ማለት ነው። እንግዲህ አደራ ፍቅርን አደራ እንዳታስለቅሳት። እንግዲህ የመጣ ሁሉ እየጎዳት ነው የሚሄደው እና እንግዲህ እኔ ከአጠገቧ ነኝ፣ በፈለግሽበት ታይም እኔ አለሁሽ ብሏታል። እንግዲህ ጠንበለሉ ማለት ነው። ጠንበለሉ የፍቅር ጠንበለል የፍቅር ጠንበለን እንግዲህ ምን ታመጣለህ? ብሎ ታልፎፉን አንተ ማነህ? ምን ታመጣለህ? በቃ ፍቅርን አልፈልጋትም አልከ አይደለ? እኔ ደግሞ ስሜቴን ደብቄ ተመልከቱ። እንግዲህ ለጓደኝነት ብሎ ነው እንግዲህ ለጓደኝነት ብሎ ነው እንግዲህ ስሜቱን የደበቀው ማለት ነው። ስሜቱን ደብቆ በቃ ጥሩ አጋጣሚ ያገኘ ይለች ጥሩ አጋጣሚ ሲያገኝ አጋጣሚዎች ሁሉ መጠቀም ነው አይደል? አጋጣሚዎችን ሁሉ መጠቀም ነው። ግድ ነው አጋጣሚን መጠቀም እንዴ። ለዚህ ልጅ ጥሩ አጋጣሚ ነው ማለት ነው። ፍቅርም ደግሞ እንግዲህ እኔ አላውቅም ነበረ ቢሆንም ግን አንተ ምናገባህ? ከፈለግኩት ሰው ጋር መሆን እችላለሁ። አንተም ህይወትህን መርጠሃል እኔም ህይወቴን እመርጣለሁ አላት እኮ እያለ ሲከራከር ነበር። አላት ካላት ጠይብ አንተ ምን አሻፍ በቃ እሷ ናት አለኝ። እኔስ የፍቅር ጥያቄን አልቀበልም ማለት ያለባት እንጂ አንተ ምን ቤት ነህ? እስኪ ወይ ጉድ! ልጅቷ አለቀቅ አድርጓት። ፍቅር ቀጤ ቀጤ ማለት ነው። ድራማው እንግዲህ ክፍል ስንት እንደው ባላቅምም ክፍል ስንት ላይም እንደሚቋጭ ባናቅምም ያው ደስ የሚል ድራማ ነው። ቀጤ ፍቅር ማለት ነው ፍቅር ፍንድቅድቋ ካለባበሷ ጀምራ ፍቅር ደስ ትለኛለች። ስርዓት ያላት ልጅ ናት። በእውነት ብዙ ያልተነገረላት ናት ፍቅር እና ትቺ ያለች ፍቅር ሂጂበት ማለት ነው። ፉፉ እንግዲህ ደግሞ ከአዲሷ ከፈቲሃ ጋር መልካም ስራ ይሁንላችሁ። እንግዲህ ለሁላችሁም መልካም ህይወት። በተረፈ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሸር በማድረግ ቤተሰብ ማለት የፍቅር ወዳጆች የት ናችሁ?